ጀርመን እጅግ አውዳሚ ሚሳኤል ለዩክሬን ሰጠች፣ ሩሲያ በቁጣ ነደደች። ሶስተኛው የዓለም ጦርነት ሊነሳ ነው። በሩሲያ ዩክሬን ጦርነት በአስከፊ ሁኔታ ቀጥሎ ሶስተኛው የዓለም ጦርነት ሊያዋልድ ተቃርቧል። ሩሲያ በዚህ ጦርነት ውስጥ የሚሳተፉ ምራባውያን በሙሉ እጃቸውን ከሩሲያ ዩክሬን ጦርነት ላይ እንዲያነሱ ሲያስጠነቅቁ ነበር። አሁን በወጣ መረጃ ታዲያ ሶስተኛ የዓለም ጦርነትን የሚያዋልድ አደገኛ ተግባር በጀርመን በኩል ተፈጽሟል። ሩሲያ በቁጣ ነዳለች። የአንደኛውና የሁለተኛው ዓለም ጦርነት መነሻ የነበረችው ጀርመን በዩክሬን ጀርባ ሆና እጅግ ከባድ ውል ተዋውላለች። ለመሆኑም ሶስተኛ የዓለም ጦርነትን ያዋልዳል የተባለለት የጀርመን ተግባር ምንድነው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን እንቆያለን። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁ። የጀርመኑ ቻንስለር ፌዴሪክ መርዝ ሮብለት የዩክሬን ፕሬዝዳንትን በጎበኙበት ወቅት እንደተናገሩት ከሆነ በርሊን ዩክሬንን በሩሲያ ግዛት ውስጥ የተሳኩ ኢላማዎችን ለመምታት የሚያስችላትን አዲስና የረዥም ርቀት የጦር መሳሪያ እንደምትልክ ገልጸዋል። የኛ መከላከያ ሚኒስቴሮች ለዩክሬን የሚሰጡ የረዥም ርቀት የጦር መሳሪያዎች በሚመለከት የመግባቢያ ሰነድ በዛሬው እለት ይፈራረማሉ ሲሉም ገልጸዋል። የዩክሬን ፕሬዚዳንት ቮልዲሚር ዜሌንስኪ በበርሊን ከፍተኛ ባለስልጣናትን አግኝተው ባነጋገሩበት ወቅት ጀርመን ለዩክሬን አምስት ቢሊዮን ዩሮ የሚሆን ተጨማሪ ወታደራዊ ድጋፍ እንደምትሰጥ ገልጸዋል። በዚህ ብቻ ሳያበቃ ጀርመን ከዩክሬን ጋር በመሆን የረዥም ርቀት ሚሳኤሎችን ለመስራት ማቀዷም ተነግሯል። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሮብ ዕለት እንደተናገሩት ከሆነ ጀርመን ከዩክሬን ጋራ የረዥም ርቀት ሚሳኤሎችን በጋራ ለመስራት ማቀዷና ታንኮችን ለኪየቭ ለማቅረብ ማቀዷ ቀድሞውኑ በሩሲያና በዩክሬን ጦርነት ውስጥ ተሳታፊ መሆኗን ያጋለጠ ነው ሲሉም ተናግረዋል። ሩሲያውያን ጀርመን ለዩክሬን በሰጠችው የታውርስ ሚሳኤል ጥቃት ቢፈጸምባቸው የሩሲያ ቀጣይ ኢላማ የጀርመን ወታደራዊ ተቋም ይሆናል ሲሉ የወታደራዊ ተንታኙ ኢጎር ኮሮቼንኮ ተናግረዋል። የሩሲያ የበቀል እርምጃም በሁለት ኦሬሽኒንግ ህንፃዎች ላይ ያርፋል ተብለዋል። አሁን ጀርመን ከሩሲያ ጋር ጦርነት ትፈልጋለች ወይ የሚል ጥያቄም እየተነሳ ነው። እንደሚታወቀው ደግሞ ዩክሬን ታውርስ ሚሳኤልን በራሱ አቅም ለመስራት የሚያስችል የቴክኖሎጂ አቅም የላትም። እዚህ ውጊያ ላይ ደግሞ የጀርሞ ወታደራዊ ጠበብቶች ካልተሳተፉ በስተቀር እነዚህ ሚሳኤሎች ከንቱ ናቸው። ይህ ማለት የጀርመን ወታደሮች ከሩሲያ ጋር በሚደረግ ውጊያ ላይ በቀጥታ ይሳተፋሉ ማለት ነው። ጀርመን የሶስተኛውን የዓለም ጦርነት መጀመር ትፈልጋለች የሚሉ መረጃዎችም እየወጡ ነው። በዚህም ታዲያ ጀርመናውያን ያንን የውርደት ታሪካቸውን ለመድገም እየተጣደፉ ነው ሲሉ የሩሲያ ባለስልጣናት ማስጠንቀቂያ ጀምረዋል። ጀርመን በዚህ ልክ ከዩክሬን ጀርባ ሆና ሩሲያን ማጥቃት ለምን ፈለገች የሚሉ ጥያቄዎች እየተነሱ ነው። ማብቂያ በታጣለት የሩሲያ ዩክሬን ጦርነት ውስጥ በመግባት ለዜለንስኪ አገዛዝ ታውርስ ሚሳኤሎችን መስጠትና በሩሲያ ላይ ጥቃት እንዲፈጸም ማድረጓ ጀርመንን ከሩሲያ ጋር በይፋ ጦርነት ውስጥ የሚከት እንደሆነም ተገልጿል። ይህ የጀርመን ተግባር የሩሲያን ቀይ መስመር የጣስና በታሪክም ለሶስተኛ ጊዜ ጀርመንን የዓለም ጦርነት መነሻ እንድትሆን ያደርጋታል ነው የተባለው። ዩክሬን ከጀርመን ባገኘችው የታውረስ ሚሳኤል ጥቃት ብትፈጽምና በሩሲያ ላይ የተሳካ ጥቃት መፈጸም ብትችል የሩሲያ አጸፋዊ ምላሽ እጅግ ከባድ እንደሚሆንና የምጽአት ቀን ከሚባለው ቤልጎሮድ እስከ ኦሬሽኒክ እንዲሁም ደግሞ የአየር ላይ ነፍሳት እስከሚባሉ ጀቶች ድረስ መጠቀሟም አይቀርም። ሩሲያ በተደጋጋሚ ምዕራባውያን ስታስጠነቅቅ እንደነበረም የምናስታውሰው ነው። ጀርመን የታውርስ ሚሳኤሎችን ለኪየቭ የምታቀርብ ከሆነ ምናልባትም ለሦስተኛ ዓለም ጦርነት አንድ እርምጃ ብቻ የሚቀረው ይሆናል ሲሉም ተናግረዋል። ይህ የጀርመን ቀጥተኛና አስፈላጊ ጣልቃ ገብነት ደግሞ ግጭቱን አህጉር አቀፍ ለማድረግ ያለመ መሆኑን ያሳያል። ሞስኮ አቋሟን በግልጽ አሳውቃለች። ያውም የጀርመን የጦር መሳሪያዎችን በመጠቀም በሩሲያ ኢላማዎች ላይ ጥቃት ከተሰነዘሩ በርሊን ጦርነቱን እንደተቀላቀለች ይቆጠራል። የጦር መሳሪያዎቹ ህጋዊ ኢላማዎች ይሆናሉ። ሩሲያ ኦሪሽኒክ የተባለውን የመካከለኛ ርቀት ባላስቲክ ሚሳኤል በጀርመን ላይ ልትጠቀም እንደምትችልም ተናግረዋል። መሳሪያው በሰከንድ ከሁለት ነጥብ አምስት ኪሎ ሜትር ከድምፁ አስር እጥፍ የሚበልጥ ፍጥነት ይጓዛል ያሉት ፑቲን በአሁኑ ወቅት ይህን መሳሪያ በጸረ ሚሳኤል ማስቆም የሚቻልበት አቅም የለምም ብለዋል። ሚሳኤሎቹ እያንዳንዳቸው ስድስት አረሮች ያላቸው ሲሆን እያንዳንዳቸው ስድስት አነስተኛ ተተኳሾች የተገጠመላቸው ናቸውም ብለዋል። ሚሳኤሉ ከ ሶስት ሺህ ኪሎ ሜትር እስከ አምስት ሺህ ኪሎ ሜትር ሊወነጨፉ ከሚችሉ አዲስ የሩሲያ መካከለኛ ርቀት ሚሳኤሎች ጋራ የሚመደብ ነው። አህጉሩ አቋራጭ ግን አይደለም። ዩክሬን የታውርስ ሚሳኤሎችን በእኛ ላይ መጠቀመዋን ከቀጠለች ቀጣዩ የጀርመን ወታደራዊ ወይንም የኢንዱስትሪ ተቋም ወደ አመድነት ይቀይራል ስትል ሩሲያ አስጠንቅቃለች። ጦርነት አንፈልግም፣ ሰላም እንፈልጋለን። ነገር ግን በተባበሩት መንግስታት ድርጅት ቻርተር መሰረት ራሳችን ለመከላከል ማንኛውንም እርምጃ እንወስዳለን ስትል አስጠንቅቃለች። እነዚህ የሩሲያ አደገኛ ሚሳኤሎች እጅግ አውዳሚ በመሆናቸው ጀርመን በዚህ መሳሪያ ከተመታች ጦርነቱ ማብቂያ ወደ ሌለውና ወደሚፈራው ሶስተኛው የዓለም ጦርነት ያሸጋግራል ተብሎም ይታመናል። ከዚህም በፊትም የጀርመን የጦር መኮንኖች ለዩክሬን የረዥም ርቀት ሚሳኤሎችን ስለመስጠትና ጥቃት ስለሚፈጸምባቸው የሩሲያ ኢላማዎች ሲወያዩ የሚታይበት ስብሰባ የድምፅ ቅጂ በሩሲያ ተጠልፎ ወጥቶ በርካታ ውዝግቦችን አስነስቶም ነበር። በጊዜውም የሩሲያ የደህንነት ምክር ቤት የዘመናት ተቀናቃኞቻችን ጀርመኖች ደመኛ ጠላቶቻችን ሆነዋል ሲሉም ጠንከር ያሉ ቃላትን ሰንዝረዋል። ጀርመኖች በእናት ሀገራችንና በህዝቦቻችን ላይ ከፍተኛ ጉዳት ለማድረስ የሚያስችሉ ኢላማዎችን በጥንቃቄና በዝርዝር ግዛታችንን ስለማጥቃት ሲወያዩና ሲመርጡ ተመልከቱ ብለዋል ከፍተኛ ባለስልጣናቱ። በሌላ በኩል ደግሞ የዩክሬን ሰው አልባ አውሮፕላኖች የሩሲያ የጦር መሳሪያ ማመርቻ ቦታዎችን መምታታቸውን ኪየቭ ተናግራለች። የሩሲያ መከላከያ ሚኒስቴር የአየር መከላከያ 296 የዩክሬን ሰው አልባ አውሮፕላኖችን በ13 ክልሎች ባንድ ጀመር ማውደም መቻሉንም አስታውቀዋል። የዩክሬን ጦር መግለጫ ጦሩ የረጅም ርቀት ጥቃቱን ለመፈጸም የተጠቀመባቸውን መሳሪያዎች ግልጽ አላደረገም። የሩሲያ ዩክሬን ጦርነት ከጀመረ 2000 ቀናት ሊሞሉ በጣት የሚቆጠሩ ጊዜያት ቀርተዋል። ጦርነቱ አሁን አውዳሚውን የቀጠለ ሲሆን ባለፉት ቅዳሜና እሁድ አስከፊ ጦርነት ተባብሶ ቀጥሏል። የዩክሬን ባለስልጣናት በተፈጸመባቸው ትልቁ የሩሲያ የአየር ላይ ጥቃት የሞቱ ሰዎች ቁጥር ከ12 ወደ 13 ከፍ ማለቱና ቢያንስ ስልሳ ሰዎች መቅሶላቸውን ተናግረዋል። ተጎጂዎቹ በሰሜን ምዕራብ ዘይቶሚር ክልል ውስጥ መገኛቸውን ያደረጉ የ8 የ12 እና የ17 ዓመት እድሜ ያላቸው ሶስት ታዳጊ ህጻናት እንደሚገኙበትም ተነግሯል። የዩክሬን አየር ኃይል ሩሲያ በአንድ ሌሊት 298 ሰው አልባ አውሮፕላኖችና 69 ሚሳኤሎችን ማስወንጨፏን ገልጾ ከዚህ በተጨማሪ የሩሲያ የመከላከያ ሚኒስቴር ወታደሮች በዩክሬን በርካታ ግዛቶችን መቆጣጠራቸውንም አስታውቀዋል። ሩሲያ በዩክሬን የበጋ ጥቃትን ለመሰንዘር እየ የተዘጋጀች ስትሆን ኪየቭ ሞስኮ የተኩስ ማቆም ንግግሮችን ለመቀጠል ቅድሚ ሁኔታዎችን የምታስቀምጥበት መስታወሻ ስጠብቅ ነበር ተብሏል። ምንም እንኳን ኩርስክ ሩሲያ ነጻ ማድረጓን ብትናገርም አሁንም አንዳንድ ትንሽ አካባቢዎችን የዩክሬን ጦር እንደያዘ ይገለጻል። ፑቲን ሩሲያ ከዩክሬን ጋር በማያዋስናት ድንበር ላይ የማቆያ ዞን እንደሚፈልጉ ተናግረዋል። ዜለንስኪ እንዳሉት ሩሲያ አስር ኪሎ ሜትር ያህል የዩክሬን ግዛትን ለመያዝ ትፈልጋለች ብለው ያምናሉ። ሩሲያ በቅርብ ጊዜ በክልሉ ቢያንስ አራት የድንበር መንደሮችን በቁጥጥር ስር አዋለች ሲሆን፣ ላለፉት በርካታ ሳምንታት በኮስቲያንቲኒፍካ ከተማ አቅራቢያ በምስራቃዊ የዩክሬን ውስጥ በሚገኙ የጦር ግንባር ክፍሎች ላይ ቀስ በቀስ እየወረረች ትገኛለች። ይሁን እንጂ የዩክሬኑ መሪ ሩሲያውያን በሁለት ቀናት ውስጥ አራት ኪሎ ሜትር ያህል ወደ ኋላ እንደተገፉ ተናግረዋል። ዜለንስኪ ለጋዜጠኞች በሰጡት መግለጫ መንግስታቸው በማንኛውም መልክ ለቀጣይ የሰላም ድርድር ዝግጁ መሆኑን ተናግረዋል። ቀጣዩ ዙር በቴክኒክ ደረጃ ይሆናል ብለው እንደሚጠብቁ ተናግረው ነገር ግን ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር እና ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ለሶስትዮሽ ውይይት ዝግጁ ነኝ ብለዋል። አሜሪካ ከዩክሬን የሰላም ሂደት እንድትወጣ አልፈልግም ብለዋል። ዋሽንግተን የሰላም ሂደት መሻሻል ካላሳየ እንደምትወጣ አስፈራርታለች። ዜለንስኪ ቱርክን ካቲቫና ስዊዘርላንድን ከሩሲያ ጋራ ለቀጣይ ድርድር እጅግ በጣም ተጨባጭ ቦታ አድርገው ይመለከታቸዋል። ንግግሮችን የማዘጋጀት ፍላጎት በማልታና ባልታወቁ የአፍሪካ ሀገራትም መኖሩን ተናግረዋል። ውድ የተከበራችሁ የሁሉዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረሰናችሁ መረጃ እንደተረሳችሁበትና ጠቃሚ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ላለማችን ይሁን።